አለማችን ዛሬ ዛሬ ልትቋቋመው በማትችለው ህመም እየተሰቃየች ነው። ወረርሽኝ የሚመስለው የካንሰር በሽታ እንደ ጥሩ ወዳድ የሁሉንም ቤት እየጎበኘ ባለበት ሰዓት አስደንጋጭ መረጃ ተሰምቷል። ካንሰር አምጪ ኬሚካሎች እየተፈበረኩ ለገበያ እየቀረቡ እንደሆነ መረጃዎች ይወጡ ይገኛሉ። በዚያ ጥግ ለካንሰር ህመም የሚሆኑ ፍቱን መዳኒቶችን ለማግኘት ብዙ ጥረቶች ሲደረጉ፣ በሌላኛው ጥግ ግን በሽታውን እና የተጠቂውን ቁጥር እንዲ ምሩ የሚያደርገውን የካንሰር አምጪ ኬሚካሎች የተሸከሙ የፕላስቲክ ምርቶች በግፍ እየተመረቱ ለገበያ ይቀርባሉ። እኚህ ጽንፍ የያዙ ሁለት ተቃራኒ ሀሳቦች ግራ የሚያጋቡ ከመሆናቸውም በላይ ለምን የሚል ጥያቄን የሚፈጥሩ ናቸው። ከምንመገበው ምግብ አንስቶ እስከምናጌጥበት ነገር ሁሉ በዚህ ስጋት ውስጥ እንደሚገኝ ቢታወቅም አዲስ የወጣው መረጃ ደግሞ ከሕፃናት ምሳ መቋጠሪያ ፕላስቲክ ሳህን ጀምሮ የምንጠጣበት ሃይላንድ እንዲሁም ለዕለት ተዕለት ኑሯችን የምንገለገልባቸው የፕላስቲክ ምርቶች ካንሰር አምጪ ኬሚካሎችን የተሸከሙ እንደሆነ ይፋ አድርጓል። መረጃው እኚህን የፕላስቲክ ምርቶች የሚገለገል ሰው ሁሉ ስጋት ውስጥ እንዳለ የሚጠቁም ሲሆን በይበልጥ ግና ሴቶችን የሚ የሚያስጨንቅ ሆኗል። በተለይ ከኮስሞቲክስ ምርቶች ጋር ተያይዞ ሴቶች ለዚህ ነገር ተጋላጭ እንደሆኑና አሁን አሁን እየበረታ ለመጣው የማህፀንና ጡት ካንሰር መሞች መነሻ ምክንያት እንደሆነም ተጠቁሟል። ለመሆኑ ገዳይ የሆኑ ኬሚካሎችን አምርቶ መሸጡ ለምን አስፈለገ? ካንሰር አምጪ ኬሚካሎችን እንደያዙ የተጠቆሙ መገልገያዎች ውስጥ የትኞቹ ናቸው? እዚያ ላይ ከፍተኛ ስጋት ያለባቸው ሴቶች እንደሆኑም የተጠቆሙት ለምንድን ነው የሚለውን በዝርዝር እንመለከታለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች በዛሬው መሰናዷችን ተጠቀቁ በሚል አላማ የወጣውን የፕላስቲክ ምርቶች የተመለከተ መረጃ አንስተን በሽታንና መድኃኒትን በእኩል ደረጃ ማምረትስ ስለምንድን ነው ስንል እንጠይቃለን ይህን መሰናክልስ የምናልፍባቸው መንገዶች የትኞቹ ናቸው? የሚለውንም እንፈትሻለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክና ሼር በማድረግም መረጃው ብዙዎች ጋር እንዲደርስ የበኩላችሁን እንድታደርጉ እየጋበዝን ወደ መሰናዶ እናመራለን። አለማችን በፕላስቲክ እቃዎች መገልገል ከጀመረች ሰነባብታለች። በዚህም የተፈጠረውን ክምችት እንኳን ለማስወገድ በርካታ አመታት እንደሚፈጅ ይነገራል። እኚህ ከጥቅማቸው ይልቅ ጉዳታቸው ሚዛን የሚደፋ የፕላስቲክ ቁሶች ለአየር ንብረት ለውጥ ከፍተኛ አስተዋጽኦ እንደሚያደርጉ እየተነገረ ቢቆይም፣ የዚህኛው መረጃ ግና ከአየር ንብረት ለውጥ የከበደውን የሰውን ጤና የሚመርዙ ኬሚካሎችን እንደተሸከመ ነው ይፋ ያደረገው በገዳይነት ሁለተኛ ደረጃ ላይ የተቀመጠውን የካንሰር በሽታን የሚያስከትሉ ኬሚካሎችን ከፕላስቲክ መገልገያዎች ጋር እንደምንሸምት ነው መረጃው የሚያብራራው። በተለይ ለጡት ካንሰር ምክንያት የሚሆኑ ኬሚካሎችን አጭቆ የያዘው የፕላስቲክ ምርቶች መበራከታቸው ችግሩን እያባባሰው እንደሚገኝም ታውቋል። እኚ ለዕለት ተዕለት እንቅስቃሴያችን የምንጠቀማቸው ምርቶች ተገልግለን በጣልናቸው ጊዜ የሚጠፉ አለመሆናቸው ደግሞ ችግሩን የሰፋ አድርጎታል። አገልግሎታቸውን ካጠና ከተጠናቀቁ በኋላ ቢወገዱም የመፍረስ አሊያም የመበስበስ እድል ስለማይኖራቸው በአንድም ሆነ በሌላ ብክለታቸውን የሚቀጥሉ በመሆኑ ጉዳታቸው የተገደበ አይደለም። በቤት ውስጥ በቋሚነት ከምንመገበባቸው ሳህንና መጠጫዎች አንስቶ ተጠቅመን ከምንጥላቸው ቁሳቁሶች ውስጥ አይነታቸው የተለያየ ነገር ግን የመጉዳት አቅማቸው አንድ አይነት የሆነ ኬሚካሎች አሉበት። በተለይም እሳት አሊያም ሙቀት የሚነኩ የፕላስቲክ ምርቶች አደገኝነታቸው ያየለ እንደሆነና ትኩስ የሆኑ ምግብና መጠጦችን በፕላስቲክ ዕቃዎች መጠቀም እንደማይገባም ይነገራል። አስጊ የሆነው ደግሞ በሕጻናቱ መጫወቻዎች ላይ ሳይቀር ጎጂ የተባሉ ኬሚካሎች መገኘታቸው ነው። በተለያዩ ቅርጻ ቅርጾች የሚሰራው ፕላስቲክ የህፃናት መጫወቻዎች ሳይቀር ካንሰር አምጪ ኬሚካሎችን እንደሚይዙ ተነግሯል። እቃዎችን ለመያዝ ከምንገለገልባቸው ፔስታል አንስቶ እስከ ትላልቅ ቁሶች በውስጣቸው ከያዙት ኬሚካል በላይ ደግሞ አቀማመጣችንና አጠቃቀማችን የጉዳቱን መጠን እንደሚጨምረው ነው የዘርፉ አጥኞች የሚገልጹት። ሙቀትና ብርሃን እንዲሁም ለፀሐይ ያላቸው ተጋላጭነት በውስጣቸው የያዙት ኬሚካል የጉዳት መጠን ሲሆኑ ከፍ እንዲል እንደሚያደርጉትም ማስረድተዋል። ስለዚህም ሙቀት ያላቸውን ነገሮች በነዚህ እቃዎች አለመጠቀም፣ ብርሃን ሊያገኛቸው የሚችሉ እድሎችንም መቀነስና እንደ ዘይት አይነት በፕላስቲክ ታሽገው የሚገኙ ቁሶችን ደግሞ ከፀሐይ ብርሃን በማራቅ ጥንቃቄዎችን ማድረግ እንደሚገባም ይናገራሉ። እነዚህ ኬሚካሎች ለሁሉም አይነት የካንሰር በሽታ ምጪና አባባሽ መሆናቸው ቢነገርም በተለይም ደግሞ አሳሳቢ ደረጃ ላይ ለደረሰው የጡት ካንሰር በሽታ ግንባር ቀደም አባባሽ ምክንያት መሆናቸውንም ተጠቁሟል። ይህ በከፍተኛ ደረጃ ሴቶችን የሚያጠቃ ካንሰር እንዲባባስ የሚያደርጉት እኚህ ከገበያ የሚሸመቱ የፕላስቲክ እቃዎች እንደሆኑ መስማት እጅግ ያስደነግጣል። በጤናው ዘርፍ ላይ ያሉ ተመራማሪዎች አሁን ካለው የተሻለ ካንሰርን ሊያክም የሚችል መድኃኒት ለመስራት በምርምር እንደተጠመዱ ቢሰማም፣ በዚህ በኩል ደግሞ መርዛማና በሽታን የተሸከሙ ቁሶችን እያመረቱ ማስረከብ ለምን የሚል ጥያቄን የሚጭር ነው። ይህን ጉዳይ ከቢዝነስ እይታ አንጻር የሚመለከቱ ሰዎች ተመጋጋቢ ስራ እንደሆነ በማንሳት ለጤናው ዘርፍ መቀጠል ግዴታ፣ የበሽታ መኖር አስፈላጊነትን በማጉላት ለነገሩ የትክክለኛነትን ካባ ለመደረብ የሚጥሩ እንዳሉ ሁሉ በሌላ በኩል ደግሞ ይህ ስራ ብቻ ሳይሆን የሰው ልጅ ሕይወት በመሆኑ ቢዝነስ ነው ብለን የምናልፈው ነገር አይደለም፣ ሊቆም የሚገባ ተግባር ነው የሚሉም አሉ። እንደ እውነቱ ከሆነ በአንድ እጅ መርዝ እየሸጡ በሌላ መርከሻ መስጠትና ቀጥሎ ደግሞ በሽታውን ማዳን አዳጋች ሆኗል ብሎ መሳለቅ እንደ ሰውኛ ከሰብአዊነት የወጣ ተግባር መሆኑ አይካድም። ነገር ግን የምንኖረው ህሊናውን ለገንዘብ የሸጠ ሰው በበዛበት፣ ሰብአዊነትን ባለመናዊነት የተካ ህዝብ ባለበት ከእውነተኛነት ይልቅ መሰሪነት በሚያሸልምበት ምድር ላይ ነውና ፈጣሪ እንዲጠብቀን ከመማፀን በላይ ከሰን የምናስፈርድበት ፍርድ ቤት፣ ፍትህም የምናገኝበት ዳኛ የለም። ከፕላስቲክ ነፃ የነበረውን ዓለም ባንድም ሆነ በሌላ መንገድ ከነዚህ ቁሶች ውጪ እንዳይሆን አድርገው ሲያበቁ፣ ውስጡ ኬሚካል አለ ያውም ጤናን የሚጎዳ ብለው እንደ አዲስ ግኝት መተንተን የማይዋጥ ነው። ምክንያቱም የፕላስቲክ ምርቶች ከጊዜ በኋላ የመጡ የቴክኖሎጂ ውጤቶች እንጂ ከምድር መፈጠር እኩል የተገኙ ግኝቶች አይደሉም። በመሆኑም ሆን ተብሎ የሰውን ልጅ ጤና ለመጉዳት የተሰራ ስራ እንጂ ችግርን ለመፍታት የተፈበረከ መላ አይደለም። ምክንያቱም የፕላስቲክ መገልገያ ቁሶች ከመምጣታቸው በፊት የሰው ልጅ እንደየአካባቢው በሸክላ እቃዎች ከፍ ሲልም በብርጭቆዎች ይገለገል እንደነበር አይዘነጋም። ይህም እውነት ዛሬ ላይ ይፋ እንደሚያደርጉት መረጃ አሁን የገባቸው እውነት፣ ዛሬ የደረሱበት ግኝት ሳይሆን ከጥንስሱ ጉዳታቸው የሚታወቅ ነገር ግን ሆን ተብሎ የተሰሩ እንደሆነ ያረጋግጣል። አላማው ይህ በመሆኑም ጉዳቱ በተለያዩ ጥናቶች እየተረጋገጠ ባለበት በዚህ ጊዜን እንኳን የፕላስቲክ ምርቶች ከመቀነስ ይልቅ ቅርጽና ይዘታቸው እየቀለለ ለአገልግሎት ምቹ እየሆኑ መምጣታቸው ነው። በዘመናዊነት ሰበብ እንደነዚህ ተገልግለን በምንጥላቸው ቁሶች እንድንገለገል የሚያደርግ ባህል ካስታቀፉን በኋላ ስለ ጉዳቱ መናገር ምን የሚሉት እንደሆነ ግራ ቢያጋባም የሚሰማው ግን ወደ ተግባር መቀየር ይኖርበታል ዛሬ ዛሬ ምግቡ መጠጡ ሁሉ በፕላስቲክ እቃዎች የሚታሸጎኗል በፕላስቲክ እቃም ይቀርባል። ሌላው ቀርቶ ከመገልገያ ቀርነት ባለፈ ሰውነት ላይ እስከሚገጠሙ አላስፈላጊ ምርቶችም ተደርሷል። እነዚህ ኬሚካሎች የጡት ካንሰር ላይ ጎልተው የመታየታቸው ምክንያት አንዱ ይህ እንደሆነም ይታመናል። አሁን አሁን እንደ ምርጫ ሳይሆን ወደ ግዴታነት የተቀየረው የውበት ኢንዱስትሪም ትልቁን ሚና ይጫወታል። አብዛኛው ሴቶች የሚገለገሉባቸው አርቲፊሻል ቁሶች ከፕላስቲክ ነጻ ለመሆናቸው ችግሩን እጅግ አባብሶታል። ከራስ ጸጉር አንስቶ እስከ እግር ጥፍር ድረስ የሚደረጉ አርቴፊሻል ነገሮች ከፕላስቲክ አይርቁም። ከሰው ሰራሽ ጸጉር አንስቶ እስከ ሂዩማን ሄር፣ ከከንፈር ቀለም አንስቶ እስከ አርቴፊሻል መቀመጫ፣ ከሰው ሰራሽ ቅንድብ አንስቶ እስከ አርቴፊሻል ጥፍር፣ ስሙና አይነቱ ቢለያይም እነዚህን ካንሰር አምጪ ኬሚካሎች መሸከማቸው የማይካድ ሐቅ ነው። ለዚህም ነው ሴቶች ላይ የሚከሰተው የጡት ካንሰር በሽታ ከጊዜ ወደ ጊዜ ቁጥሩ እጅግ እየጨመረ መምጣቱ ከወቅት ወቅት ውበቱ ያማረ ምርቶችን የሚሰጠን የውበት ኢንዱስትሪ መርዛማ ነገሮችንም በዛው ልክ እየጨመረባቸው እንደሆነ ልብ ልንል ይገባል። ስለዚህ ጊዜው የምርጫ ነው ማለት ነው። ለምን ቢባል ይህ ሆን ተብሎ የሚከናወን ነገር በመሆኑ የሚያስቆመው ሕግ የሚያግደው አካል አይገኝም። ራሳችን ላይ ግን ምርጫ አለን። የፕላስቲክ ምርቶችን በሸክላና ብርጭቆ አለያም የኒኬል ምርቶች በመተካት ከነዚህ መርዛማ ኬሚካሎች በመጠቀም በተወሰነ መልኩ ራሳችንን ኬሚካሎቹ ከሚያስከት ያስከትሉት በሽታ መታደግ እንችላለን። ሌላው በሰው ሰራሽ ቁሶች ውበታችንን በማጉላት በሽታ ከመሸመት ተፈጥሯችንን በመቀበል ጤናችንን ከመጠበቅ መምረጥ እንችላለን። ሲያጌጡ ይመላለጡ እንደሚባለው ብሂል ለውበት ስንል መርዛማ የሆኑ ዛሬን አድምቀውን የእድሜ ልክ ደዌን ከሚያስታቅፉን ሰው ሰራሽ ቁሶች ራሳችንን ማራቅ ይገባል። ጤናን የሚሰጥ ፈጣሪ እንደሆነ ባይካድም፣ በራስ እጅ ከምናመጣው መዘዝ ግን ራሳችንን መጠበቅ ተገቢ እንደሆነ ማስታወስ እንወዳለን። ውድ የአማርያ ቲዩብ ቤተሰቦች አላስፈላጊ ተግባራትን በመተው ጤናችንን እንጠብቅ እያልን ለዛሬ አሰናዳ ነውን አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ማህበራዊ ወቅታዊና ዓለም አቀፍ መሰናዶዎች እስክንገናኝ በያላችሁበት ሰላም ሁኑልን።